በዓለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን እኔ ወንድማችሁ ፕሮፌት ታምራት አማረ ለእግዚአብሔር ወንጌል ተለይ ያለ ማከብ ቤተ ክርስቲያን አዲስ አበባ ኃይሌ ጋርመንት ሰፈራ አካባቢ ካምልኮ ስፍራ ለእናንተ ነገ ማዝያ 22 ከቀኑ ሶስት ሰዓት ጀምሮ እስከ ስምንት ሰዓት የሚቆይ ታላቅ መንፈሳዊ አምልኮና ቃል የነጻ መውጣት ጊዜ ስለተዘጋጀ ይህንን ማስታወቂያ ለማድረግ ነው የመጣሁት። በዓለም ዙሪያ ያላችሁና በኢትዮጵያ ውስጥ የምትገኙ የእግዚአብሔር ቤተሰቦች በአቅራቢያም የምትገኙ አማኞች ነገ ዕሮብ መገኘት እንድትችሉና ቤተሰቦቻችሁን እንድትጋብዙ በጭንገፋ በሞት በበሽታ በሐዘን በስራ ማጣት በትዳር ማጣት በብዙ አይነት መወዛገብ ለምትገኙ እናንተ የእግዚአብሔር ቃል እንዲህ ይነግራል። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ነው እኔ አሳርፋችኋለሁ። ጌታ ኢየሱስ ብሏል። የተኛውንም ቀንበር የተኛውንም ሸክም ይዛችሁ ኑ። ጌታ ኢየሱስ ክርስቶስ ያሳርፋቸዋል። ይህንን እስክሪን የተመለከታችሁ ሁሉ ነገ ሚያዝያ አ 22 ከቀኑ 3 ሰዓት ጀምሮ ያለውን ፕሮግራም ላለመቅረት አካባቢውን ቦታውን የማታውቁ ሰዎች በውስጥ መስመረኛን በመጠየቅ ቦታውን ቆማግኝታችሁ እንድትገኙ ስል እግዚአብሔርን ሐሳብ አካፍላችኋለሁ። ቤቱን ፎሎ አድርጋችሁ ይለፉ። እግዚአብሔር ይባርካችሁ፣ ጻጋና ሰላም ይሰጣችሁ ሻላው